ግልጽ ማስረጃዎች በአላህ ዘንድ ታላቁ ወንጀል ከእርሱ ጋር ወይም በእርሱ ፈንታ ሌላን ማምለክ ወይም ሽርክ፣ ኩፍር ስለሆነም የኢስላም መርሆች ፍጡርን ማምለክን ይቃወማሉ። አላህ ከፍጡሮቹ ሙሉ በሙሉ የተለየ የተለየና ከፍጡሮቹ በላይ ለመሆኑ ብዙ ማስረጃዎች ትክክለኛ ሙስሊሞች በሚያምኑባቸው ኢስላማዊ እምነቶች ላይ የተመሰረቱ ናቸው። ማስረጃዎቹ እጅግ በጣም ብዙ ስለሆኑ በዚህች አነስተኛ መጽሐፍ ሁሉንም ማካተት ባይቻልም የሚከተሉትን ብቻ ለማየት እንገደዳለን። ተፈጥሯዊ ማስረጃ፣ በእስላማዊ አመለካከት ሰው ሲወለድ የተወሰኑ ተፈጥሯዊ ዘነባሊች ይዞ ይወለዳል። ይህ እውነት የተመሰረተው አላህ አደምን ሲፈጥር ዝርያዎቹን ከጀርባው አውጥቶ ለአንድነቱ እንዲመሰክሩ ማድረጉን በሚያብራራ የቁርአን አንቀጽ ላይ ነው። ወኢዝ አከዘ ረቡ

በነፍሶቻቸው ላይ ባስመሰከረባቸው ጊዜ የሆነውን አስታውስ። ጌታችንም ጌታችን ነህ መሰከርን አሉ። ቁርአን ሱራ አል አዕራፍ 172 አላህ በሁሉም ቦታና በሁሉም ነገር ውስጥ አለ ከተባለ በማርያም ማህፀን ውስጥ ይኖራል ማለት ነው። በተጸነሰው ልጇ ኢየሱስ ውስጥም አለ ማለት ነው። ታዲያ ክርስቲያኖች ኢየሱስ አምላክ ነው ማለታቸው ስህተቱ ምኑ ጋር ሊሆን ነው? እንዲሁም በሁሉም ስፍራ በዛቱ በህልውናው ካለ በቆሻሻ ውስጥም ይኖራል ማለት ነው። ሰዎች ይህንን ሲሰሙ በተፈጥሯቸው ይዘገንናቸዋል። ዩኒቨርስን የፈጠረው አላህ ስብሓነሁ ወተዓላ በአይነ ምድር ውስጥ እና በግርማዊነቱ በማይገቡ ሌሎች ቦታዎች ውስጥ ይኖራል የሚለውን ተፈጥሯቸው አይቀበሉትም፣ በተፈጥሯቸው አይቀበሉትም። ስለዚህም አላህ በውስጣቸው ያደረገው የሰዎች የተፈጥሮ ዝንባሌ አላህ በሁሉም ቦታ አለ የሚለውን እምነት ካልተቀበለ ይህ እምነት ትክክል ሊሆን አይችልም። ማንኛውም ሰው ባይማር እንኳ አላህ ስብሓንሁ ወተዓላ ከበላዩ ከሰማያት በላይ እንዳለ በተፈጥሮ ይመሰክራል። ዱዓም ሲያደርግ ወደ አላህ አቅጣጫ ነው። ይህንም ማስተባበልና አላህ ከሰባቱ ከሰማያት በላይ ከአርሹ በላይ መሆኑን መካድ የሰው ተፈጥሮን መካድ ነው። የጸሎት ማስረጃ በኢስላም የጸሎት ህግና ደንብ መሰረት የአምልኮ ወይም የጸሎት ቦታዎች አምላክን ወይም ፍጡሩን የሚወክሉ ናቸው ከሚባሉ ሀውልቶች እና ስዕሎች ሙሉ በሙሉ ነፃ መሆን አለባቸው። ማንኛውም የጸሎት አኳሃን ርኩዕ፣ ስጁድ ወዘተ ከአላህ ሌላ ለማንም ለምንም ማድረግ ክልክል ነው። አላህ በሁሉም ቦታ በሁሉም ነገርና በሁሉም ሰው ውስጥ ቢኖር ኖሮ ሰው እርስ በእርሱ አንዱ ሌላውን ማምለክ ወይም ኢብን አረቢ በጽሑፍ ውስጥ እንደገለጸው ሰው ራሱን ማምለክ ራሱንም ማምለክ በትክክል ተቀባይነት ይኖረው ነበር። እንጨቶችን እንስሳትንና ሌሎች ጣዖቶችን የሚያመልከውንም ሰው አምልኮ ትክክል እንዳልሆንና የማይታየውን አምላክ አላህ ብቻ ማምለክ እንዳለበት ማሳመን አይቻልም ነበር። ምክንያቱም እኔ የማመልከው ጣዖቱን ሳይሆን በጣዖቱ ውስጥ በእንጨቱ ወይም በእንስሳቱ ውስጥ ያለውን የአምላክ ክፍል ነው ይላልና ያም ሆኖ ግን በኢስላም የዚህ አይነት አምልኮ የሚፈጽም ከካፊር ከካሃዲም ይመደባል። ምክንያቱም ለፍጡሩ እየሰገደ ነውና የኢስላም ዓላማ ሰዎችን አጋንንትን ፍጡሩን ከማምለክ አላቀው ፈጣሪያቸውን ብቻ እንዲያመልኩ ለማድረግ ነውና ይህ የሚያሳየው አላህ በፍጡር ውስጥ እንደማይገኝና ሙሉ በሙሉ ከፍጡር የተለየ መሆኑን። ለዚህም ነው አላህ በተለያዩ ነገሮች ማስመሰል ሙሉ በሙሉ የተከለከለው። የጸሎት ማስረጃችን የጸሎት ማስረጃን የሚከተለው የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ግልጽ ያደርገዋል። አንድ ባሪያው እጁን ወደ እርሱ አላህ በዘረጋ ጊዜ በባዶ ለመመለስ አይሻም። አህባሾች ዱዓ ወደ ሰማይ የምናደርገው አላህ ወደ ሰማይ ስላለ ሳይሆን ሰማይ የዱዓ ቂብላ ስለሆነ ነው ይላሉ። ይህንን ለማመን ማስረጃችሁስ ምንድን ነው? ያለመስረጃ እንዴት አቋም ትይዛላችሁ? ሎጂካዊ ማስረጃ በአእምሯችን ስናስተነትን ሁለት ነገሮች ሊኖሩ የሚችሉት ወይ አንዱ በአንዱ ውስጥ ሆኖ በእርሱ ላይ ጥገኛ በመሆን ነው። ለምሳሌ የአንድ ነገር ባህሪ ወይም ደግሞ ሁለቱም በተለይ መኖር አለባቸው። ስለዚህ አላህ አለምን ሲፈጥር ወይም በራሱ ውስጥ ነው ወይም ደግሞ ከእርሱ ውጭ ነው የተፈጠረው። ኢማም አህመድ እንዳብራሩት የመጀመሪያው ተቀባይነት የለውም። ምክንያቱም አላህ በራሱ ውስጥ አለምን ፈጠረ ካልን ወሰን የሌለው ታላቁ አላህ በራሱ ውስጥ ወሰን ያላቸውን የጉድለት እና የድክመት ባህሪያት በራሱ ውስጥ አሉ ማለትን ማለታችን ነው። ይህ ሊሆን አይችልም። ስለዚህ አለምን የፈጠረው ከራሱ ውጭና በተለየ ሁኔታ መሆን አለበት። ነገር ግን አለም በአላህ ላይ ጥገኛ ሆኖ ይኖራል። አለምን ከራሱ ውጭ ከፈጠረ ከራሱ በላይ ወይም ከራሱ በታች አድርጎ መፍጠር አለበት። አለምን ከራሱ በላይ አድርጎ የፈጠረ ካልን ከአላህ የበላይነትና ግርማዊነት ሊስማማ አይችልም። እስከዛሬ ድረስ በየትኛም በየትኛም ቦታ ሰው ዱዓ ጸሎት ሲያደርግ ወደ አላህ እንጂ ወደ ታች አድርጎ አያውቅም። ነቢያችንም ሰለ ላሁ ዐለይሂ ወሰለም ቢሆኑ መልእክቱን ማድረሳቸውን ሰሃቦችን ከጠየቁ በኋላ አጣታቸውን ወደላይ በማንሳት ጌታዬ ሆይ አድርሻለሁን አላህ ሆይ መስክር ለማድረሴ ይሉ ነበር። ስለዚህ አላህ ያለው ከፍጥረታት በላይ ነው። የሚዕራጅ ማስረጃ ወደ መዲና ከመሰደዳቸው ከሁለት አመት በፊት ነብዩ ሰለ ላሁ ዐለይሂ ወሰለም ከመካ ወደ ኢየሩሳሌም ተፈጥሯዊ የሌሊት ጉዞ ኢስራ ካደረጉ በኋላ ወደ ላይ ሰባት ሰማያትን አልፈው ከፍጥረታት በላይ ወጡ። ይህ ሁኔታ ሚዕራጅ በመባል ይታወቃል። ይህ ተፈጥሯዊ ጉዞ የተሰጣቸው በቀጥታ አላህ ባለበት ተገኝተው እንዲገናኙ ነው። ሰላት በቀን አምስት ጊዜ መስገድ ግዴታ የተደረገው እዚያው ከሰባተኛው ሰማይ በላይ ነው። ነቢዩ ሰለላሁ ዓለይሂ ወሰለም አላህ በቀጥታ አነጋገራቸው። አላህ ሁሉም ቦታ ቢኖር ኖሮ ነቢዩ ሰለላሁ ዓለይሂ ወሰለም የትም ቦታ መሄድ ባላስፈለጋቸው ነበር። ቤታቸው ተቀምጠው አላህ ባለበት በቀጥታ በተገናኙ ነበር። እንደዚሁም የአብደላህ አልሐረሪ ተከታዮች የቁርአንና የሐዲስ ማስረጃዎች የራሳቸውን ትርጓሚ እየሰጡት ወደ ጎን በመተው አላህ አለ ግን የትም ቦታ የለም አቅጣጫም ሆነ ቦታ የለውም ማለትን እንደመረጡት እውነታው ቢሆን ኖሮ ሁሉም ሙስሊም እንደሚያውቀው የነቢያችን ስለላ ስለም ሰባት ሰማያትን አልፎ ያደረጉት ጉዞ በሚዕራጅ ሚዕራጅ ባላስፈለገም ነበር። ስለዚህ የነቢዩ ሰለላሁ ዓለይሂ ወሰለም ተፈጥሯዊ የሰማይ ጉዞ ሚዕራጅ አላህ ከፍጥሮች በላይ እንጂ ፍጥሮች ውስጥ እንዳልሆነ ያሳያል። ቁርአናዊ ማስረጃ፣ አላህ ሱብሃነሁ ወተዓላ ከፍጥረታት በላይ መሆኑን የሚገልጹ የቁርአን አንቀጾች እጅግ ብዙ ናቸው። በቀጥታም ሆነ በተዘዋዋሪ ከሚገልጹት አንቀጾች ውስጥ ወደ ላይ ወደ አላህ ስለሚወጡ ነገሮች እና ከአላህ ወደ ታች ስለሚወርዱ ነገሮች የሚናገሩ አንቀጾች ይገኙበታል። አህባሾች ግን እነዚህን ሁሉ አናቅጽ ተቃርነው ቆመዋል። የአላህ ስብሓነ ወተዓላ ከፈጥራኑ በላይ በሰማያት መኖሩን ከሚነግሩ መካከል የሚከተሉት ለአብነት ማየት ይቻላል። መላእክቱና መንፈሱም ልኩ አምሳያ አምሳ ሺህ ዓመት በሆነ ቀን ውስጥ ወደ እርሱ ያርጋሉ ወይም ይወጣሉ። አልሚዕራጅ ተዕሩጁ ልመላኢከቱ ወሩሑ ኢለይሂ ፊ የውምን ካነ ሚቅዳሩሁ ከምሲነ አልፈ ሰና። መልካም ንግግርና መልካም ስራ ወደ እርሱ ይወጣል ፋጢር 10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

አጥሊ ኢላ ኢላሂ ሙሳ ወእኒ ለአኑ ገዲብ ። ፈርኦንም አለ፣ ሀማን ሆይ መንገዶችን እድርስ ዘንድ ረዥም ህንፃን ለኔ ካብልኝ የሰማያትን መንገድ እደርስ ዘንድ ወደ ሙሳም አምላክ እመለከት ዘንድ እኔም ውሸታም ነው ብየ በርግጥም ጠረጥረዋለሁ አለ። አልሙእሚን 36-37 ከአላህ ወደ ታች ስለሚወርዱ ነገሮች ምሳሌ ደግሞ ከሚከተሉ አናቅጽ እንቀጽ እንረዳለን። ቁል ነዘለሁ ሩሑል ቅዱስ ሚን ረቢከ ብልሓቅ ሊዩተቢተ ለዚነ አመኑ ወሁደ ወቡሽራ ልልሙስሊሚን እነዚያ ያመኑትን ለማረጋጋት ሙስሊሞችንም ለመምራትና ለማብሰር ቁርአንን ቅዱስ መንፈስ ጅብሪል እውነተኛ ሲሆን ከጌታ አወረደው በላቸው። አንነህል መቶ ሁለት የአላህን ከፍጥሩ በላይ መሆኑን በቀጥታ የሚገልጹ በቀጥታ የሚገልጹ የአላህ ስሞችና የአላህ ንግግሮች ብዙ ናቸው። ለምሳሌ አላህ ራሱን አልዓልይ እና

ሁም ምን ፈውቂህም ጌታቸውም ጌታቸውን ከበላያቸው ሲሆን ይፈሩታል። አልነሕል ሃምሳ። የሚከተሉት ቁርኣን አንቀጾች ደግሞ በቀጥታ አላህ ስብሓነ ወተዓላ ከአርሹ በላይ እስቲዋ እንዳለ ያመለከታሉ። እርሱ አራሕማን ነው በኣርሹ ላይ በተደላደለ። ጣሓ አምስት አራሕማን ለ